አሰላሙ አሌይኩም ወረህመቱላሂ ወበረካተሁ እንዲሁም ክርስቲያን ወገኖች ሰላም ብያለው። እያላችሁበት ሰላማችሁ ይብዛል። ተኝቼ ስነሳ ያዞረኛል፣ አይኔን ጭልም ይለኛል። ለመሆኑ የምን ምልክት ነው? ብዙ ሰዎች ቁጭ ብዬ ስነሳ ያዞረኛል፣ እንዲሁም ደግሞ ጧትጧት ከእንቅልፌ ስነሳ ያዞረኛል፣ የሆነ ነገር ካልተደገፍኩ ለወድቅ እችላለሁ፣ አይኔ ጭልም ይልብኛል፣ ጉልበቴ ይደክመኛል የሚሉ በርካታ ጥያቄዎች ይጠየቃሉ። ለመሆኑ እንደዚህ አይነት ምልክት በሚታይበት ጊዜ የምን ችግር ነው? ዛሬ በዚህ ቪዲዮ የማጋራችሁ ይሆናል። ሄልዝ ኢንፎ ጤና መረጃ ቤተሰብ ያሉ ናችሁ። ቤተሰብ የሆኑ ቤተሰብ የሆናችሁ ላይክ ሼር፣ ኮሜንት ማድረግ አይረሳ። ወደ ዛሬ ጤና መረጃ ገባሁ። እንግዲህ እነዚህ ከላይ የዘረዘርኳቸው ምልክቶች የደም ማነስ በሚኖርበት ጊዜ የሚታዩ ምልክቶች ናቸው። የደም ማነስ አይነቶች እና ምልክቶቻቸው ምንድን ናቸው? ዛሬም በዚህ ቪዲዮ የማጋራችሁ ይሆናል። ለማንኛውም አይነት የደም ማነስ የጋራ የሆኑ ምልክቶችስ ምንድን ናቸው? እንዲሁም ደግሞ በብረት እጥረት የሚከሰት የደም ማነስ የምነግራችሁ ይሆናል። በቫይታሚን ቲወልቭ እጥረት የሚከሰት የደም ማነስ፣ በሊድ መመረዝ የሚከሰት የደም ማነስ፣ እንዲሁም በቀይ የደም ሴል ውድመት የሚከሰት የደም ማነስ እንዲሁም በመጨረሻ ህክምናውስ ምን ይመስላል መፍትሄውስ ምንድን ነው? የሚለውን የማጋራችሁ ይሆናል። እስከ መጨረሻው ተከታተሉ። እንግዲህ ለማንኛውም የደም ማነስ የጋራ የሆኑ ምልክቶች የምንላቸው የመጀመሪያው የድካም ስሜት እና ጉልበት ማጣት እንዲሁም ደግሞ ያልተለመደ ፈጣን የልብ ምት በተለይ እንቅስቃሴ በምናደርግበት ጊዜ፣ ስራ በምንሰራበት ጊዜ፣ ወይም ደግሞ ስፖርት በምንሰራበት ጊዜ ሊሆን ይችላል። ያልተለመደ ፈጣን የልብ ምት ይኖራል። እንዲሁም የትንፋሽ ማጠር እና የራስ ምታት፣ የትኩረት ማጣት፣ የማዞር ስሜት፣ የቆዳ መቀርጣት፣ የእግር ጡንቻዎች መሸማቀቅ፣ የእንቅልፍ ማጣት እና ጆራችን የሆነ ነገር ሲጮፍ የመሰማት አይነት ድምጽ እንሰማለን ማለት ነው። እንግዲህ እነዚህ እንግዲህ ለሁሉም የደማነስ አይነት የጋራ የምንላቸው ምልክቶች ናቸው ማለት ነው። አንደኛውና የመጀመሪያው በብረት እጥረት የሚከሰት የደማነስ አይነት ነው። በተለይ የአይረን ወይም ደግሞ የብረት እጥረት በሚኖርበት ጊዜ የምናያቸው ምልክቶች ናቸው። በብረት እጥረት የሚከሰት የደማነስ ያለባቸው ሰዎች ባልተለመደ ሁኔታ ወረቀትና በረዶና ቆሻሻ ለመመገብ ይፈልጋሉ። ጥፍሮቻቸው ወደ ላይ የመነቃቀል ወይም ደግሞ የመበላሸት አይነት ያሳያል። የአፍ መሰነጥ አቅጠቅ እና የአፍ ቁስለት ያያሉ። እንደዚህ እንግዲህ እነዚህ እንግዲህ በብረት እጥረት የሚከሰት የደም ማነስ አይነት ነው። ሁለተኛው በቫይታሚን ቲወልቭ እጥረት የሚከሰት የደም ማነስ ነው። በቫይታሚን ቲወልቭ የሚከሰት የደም ማነስ በሚኖርበት ጊዜ በእጅና እግር ላይ መርፌ የመወጋት አይነት ስሜት ስንራመድ ሊሆን ይችላል የሆነ ነገር ስንጨብጥ ልክ መርፌ እንደወጋን የማድረግ አይነት ስሜት የመዳሰስ የመዳሰስ ስሜት ማጣት፣ መንቀጥቀጥና መራመድ መቸገር፣ የእጅና እግር መሰንጠቅ፣ መገተር፣ ውጥር አድርጎ መያዝ፣ እነዚህ ይታዩበታል ማለት ነው። የአስተሳሰብ መለወጥ ይኖራል። በቫይታሚን ቲወልቭ እጥረት በሚኖርበት ጊዜ የሚታዩ ምልክቶች ናቸው። ሶስተኛው በሊድ መመረዝ የሚከሰት የደም ማነስ የምንለው በከባድ ሁኔታ በሊድ መመረዝ በሚከሰትበት ጊዜ ሰማያዊ ጥቁር መስመር በድድ ላይ መኖር፣ የሆድ ህመምና ና የሆድ ድርቀት እንዲሁም አለ ማስታወስ ይኖሩበታል። አራተኛው በቀይ የደም ሴሎች ውድመት የሚከሰት የደም ማነስ በሚኖር በሚኖርበት ጊዜ የአይንና የቆዳ ቢጫ መሆን ቡናማ ወይም ደግሞ ቀይ ሽንት መኖር፣ የእግር ቁስለት መኖር፣ ህጻናት እንዳይፋፉ ወይም ደግሞ እንዳይዳብሩ መሆን፣ የኩላሊት ጠጠር በሽታ አይነት ምልክቶች ሊሆን ይችላል። አምስተኛው ሲክል ሴል የደማነስ የምንለው እንግዲህ የሲክል ሴል የደማነስ ምልክቶች የምንላቸው የድካም ስሜት፣ ለኢንፌክሽን መጋለጥ፣ በህፃናት ላይ የእድገት የእድገትና ብስለት መዘገየት ወይም ደግሞ ቶሎ ያለ መብሰል አይነት ምልክት ይታያል። የመገጣጠሚያ፣ ሆድ፣ እጅና እግር በተወሰነ ቆይታ በተደጋጋሚ ከባድ የሚባል ነገር እናያለን። እንዲሁም ደግሞ የህመም ስሜት መከሰት ሲክል የምንላቸው በሚኖርበት ጊዜ የሚታዩ ምልክቶች ናቸው ማለት ነው። ህክምናውስ ምንድን ነው? እንግዲህ እንዳየናቸው ከላይ የደም ማነስ አይነቶችን አይተናል እ ለነዚህ ህክምናውስ ምንድን ነው የሚለውን እናያለን ማለት ነው። ብዙ ጊዜ እንደ መነሻው ቢለያየም የደም መጠናችን ለመጨመር የሚደረጉ መድኃኒቶች ይሰጣሉ። እንደ መፍትሄ የሚባሉ በቫይታሚን የበለጸጉ ምግቦችን በተለይ እንደ ብረት በብዛት የሚገኝባቸው ቀይ ስጋ፣ ባቄላ፣ ምስር፣ የበግና የበሬ ጉበት የመሳሰሉትን መመገብ ያስፈልጋል። ፎሊክ ያለባቸው ምግቦችን መመገብ ነው እንደ ጥራጥሬዎች፣ አተር፣ ፓስታ፣ ሩዝ መመገብ ያስፈልጋል። በቫይታሚን ቲወልቭ በቫይታሚን ቲወልቭ የሆኑ ምግቦችንም ደግሞ እንደ ወተትና የወተት ተዋጽኦዎችንና አኩሪ አተር የመሳሰሉትን መመገብ ያስፈልጋል። እንዲሁም በቫይታሚን ሲ የበለጸቁ አበባ ጎመን፣ እንደ ቲማቲም፣ እንጆሪና ሀብሀብ የመሳሰሉትን መጠቀም ያስፈልጋል። ዘቢብና ካሮት፣ ብርቱካን፣ ቴምር መብላት ያስፈልጋል። በቂ እንቅልፍ ማግኘት፣ ደስተኛ መሆን ያስፈልጋል። ችግሩን ያመጡብን ምክንያት አውቆ በስነ ስርዓት ሕክምናውን ማድረግ ያስፈልጋል። የዛሬው ጤና መረጃ ይህን ይመስል ነበረ። በሌላ ጤና መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ።